የኢትዮጵያ እድገት እንዲረጋገጥ የግብር ከፋዩ ሚና የጎላ መሆኑን ጠቅላይ ሚኒስትር ዐቢይ አሕመድ ተናግረዋል። ጠቅላይ ሚኒስትሩ ለሀገር አቀፍ ታማኝ ግብር ከፋዮች የእውቅና ሽልማትን አበርክተዋል። በእውቅና ፕሮግራሙ ላይ ንግግር ያደረጉት ጠቅላይ ሚኒስትሩም መንግስት የኢትዮጵያን እድገት እውን ለማድረግ እየተጋ እንደሚገኝ አስታውቀው ለዚህም የግብር ከፋዩ ድርሻ የላቀ መሆኑን ጠቁመዋል። የኢትዮጵያ መንግስት ኢትዮጵያ መቀየር አለባት፣ መበልጸግ አለባት ብሎ በቁርጠኝነት አምኖ እየተጋ ይገኛል ይህ ትጋቱ ሊሳካ የሚችለው እውን ሊሆን የሚችለው እንደናንተ ባሉ ታማኝ የስራ ፈጣሪዎችና ግብር ከፋዮች ሰሪዎችና አሰሪዎች መሆኑንም በጽኑ እናምናለን። ጠቅላይ ሚኒስትር ዐቢይ ሽልማት የተበረከተላቸው ታማኝ ግብር ከፋዮች ማህበረሰቡን በሚያግዙ ተግባራት ላይ እንዲሳተፉና የሀገርን ክብርና ጥቅም የሚያስጠብቁ እንዲሆኑ አሳስበዋል። በመንግስትና በታማኝ የግብር ከፋዮች መካከል በጥቂት ፖይንቶች ላይ በጽሁፍ ያልሆነ ስምምነት እንድንፈጽም እፈልጋለሁ። በእናንተ በኩል የግሉ ሴክተር ከትርፍ በላይ ማህበራዊ አላማን ያነገበ ስራ የእያንዳንዱ ኩባንያ የስራ ኃላፊዎችና ባለቤቶች አንዱ ዋነኛ ተልእኮ መሆን አለበት። በታማኝነት ልናገለግላችሁ ስለወሰን፣ በስኬትም በተግዳሮትም በጋራ ፀንተን የምንቆም መሆን አለብን። የሀገርን ጥቅምና ትውልድን የምታስቀድሙ መሆን አለባችሁ። ያ ሲሆን ከሰፈሮቻችን ወጥተን ላቅ ያለ ስራ ለመስራት በእጅጉ ያግዘናል በእውቅና ስነ ስርዓቱ ላይ ልዩ ተሸላሚ የነበሩ ታማኝ ግብር ከፋዮች በተመረጡ የአፍሪካ ሀገራት ላይ መዋለ ንዋያቸውን እንዲያፈሱ መንግስት አስፈላጊውን ሁሉ እንደሚያደርግም ጠቅላይ ሚኒስትር ዐቢይ አሕመድ አስታውቀዋል። ኢትዮጵያ ማንሰራራት የጀመረችበት ዘመን ስለሆነ ኢትዮጵያ ውስጥ ብቻ ኢንቨስት ማድረግ ለእኛ በቂ ስላይደለ አይደለ በተመረጡ የአፍሪካ ሀገራት ልዩ ተሸላሚዎችን ልዩ ድጋፍ በማድረግ አስፈላጊ ከሆነ ከያይች ጋር በጆይንት ቬንቸር ወይም እናንተ በጋራ ወይም በተናጠል በምታቀርቡት ፕሮፖዛል በሁሉም መስክ የኢትዮጵያ መንግስት ድጋፍ ያደርግላቸዋል በምትሄዱበት ሀገር ኤምባሲዎቻችን ልክ እንደ መንግስት ተቋማት እናንተን ያገለግላሉ ግብር ከፋዩ ማህበረሰብ በታማኝነት ግብርን ከመክፈል ባሻገር ብልሹ አሰራረን የሚዋጋ ሊሆን እንደሚገባም ጠቅላይ ሚኒስትር ዐቢይ አሕመድ አሳስበዋል